በመጀመሪያ ሚዲያ ማለትም ሜንስትሪም ሆነ ሶሻል ሚዲያ በተጫዋቾች ዝውውር ላይ ትልቅ ሚና እንዳላቸው በተለይ በቅርብ ጊዜ በእነ ፋብሪዚዮ ሮማኖ፣ በዴቪድ ኦርንስቴን፣ በሳሚ ሞክበል እና ሌሎች የተለያዩ የግል የኤክስ ኦረ ወይም ደግሞ የዩቱብ ፕላትፎርሞችን በመጠቀም የተለያዩ የዝውውር መረጃዎችን የሚያጋሩ ግለሰቦችን ማየት እንችላለን። አስገራሚውና በጣም ያው ለሁላችንም አስደናቂው ነገር የሚሆነው ትልቅ ሜንስትሪም ሚዲያ የምንላቸው እግር ኳስን የፕሪሚየር ሊጉን እየገዙ የሚያስተላልፉ ትልቅ ቻናሎች እንደነ ስካይ ስፖርት ሆነ ኤንቢሲ የአሜሪካው ማለት ነው ሳይቀር እነዚህን ግለሰቦች ዴቪድ ኦንስቴን ሆነ ፋብሪዚዮ ሮማኖን በመጥራት ወይም ደግሞ በመጋበዝ በጣቢያዎቻቸው እያቀረቧቸው የሚያውቁትን የተለየ ከዝውውር ጋር መረጃ እንዲያጋሯቸው ይጋብዟቸዋል። ይህ የሆነበት ግን የተለዩ መረጃዎች እነዚህ ግለሰቦች ዴቪድ ኦንስቴን ሆነ ፋብሪዚዮ ሮማኖ መረጃዎቹን የሚያገኙበት መንገድ አንደኛ ከተጫዋቾቹ ወኪሎች ነው ከራሳቸው ዝውውሩን ከያከናውናሉ ከሚባለው ተጫዋቾች ወኪሎች ነው። ሁለተኛ ደግሞ ከክለብ ስፖርቲንግ ዳይሬክተሮች ነው። ሶስተኛው ደግሞ ለተጫዋቾቹ ቅርብ ከሆኑ ቤተሰቦችና ግለሰቦች ነው። ሚዲያ እንግዲህ እኔ በጣም ሁልጊዜ ጊዜ የምለው ነገር አለ። የዝውውር ፖለቲክስ የሚባል ነገር አለእና ፖለቲካ ስንል ከመንግስት ጋር ከስልጣን ጋር ምናምን ነገር ማገናኘት የለብንም። ፖለቲካ ማለት የትኛውም ስርዓት ያለው ህግ ያለው የሆኑ አካላቶች ተስማምቶ ኦፕሬት የሚያደርጉበት በስምምነት የሚንቀሳቀሱበት ና ጉዳዮቻቸውን የሚያስፈጽሙበት መንገድ ማለት ነው እና የዝውውር ፖለቲክስ ላይ ሚዲያ ያለው ተጽዕኖ በጣም በጣም ከባድ ነው። ለምሳሌ የተጫዋቾች ልብ እንዲሸፍት፣ የተጫዋቾች ዋጋ እንዲጋነን ና ደጋፊዎች በክለቦቻቸው ላይ ትልቅ ጫና እንዲፈጥሩ ድርሻ አላቸው ተብሎ ይታሰባል። ለምሳሌ አንዳንድ ማሳያዎችን እንጥቀስ አርሰናል የአጥቂ ችግር አለበት ሲባል እና አጥቂ መግዛት አለበት ሲባል ደጋፊው በየትኛውም ዋጋ ተከፍሎ አሌክዛንደር ኢሳክ፣ ቪክቶር ኮሬሽ ወይም ቤንጃሚን ሼሽኮ መምጣት አለበት እያለ ክለቡ ላይ የሚያሳድረው ተጽዕኖ ማለት ነው። ሌላኛው ደግሞ ልባቸው እንዲሸፍት ማድረግ የሚባለው ደግሞ ለምሳሌ የስፔን ማርካ የትሬንትን ልብ ያሸፈተበት መንገድ ማየት እንችላለን። በቅርቡም ያው የእኛኑ ዊሊያም ሳሊ ባለማሸፈት ሲሄዱበት የነበረው መንገድ አለ እና ይሄ የተጫዋቾቹ ልባቸው እንዲሸፍትና ትልልቅ ክለቦች እናንተን ይፈልጓቸዋል የሚል መረጃ በመልቀቅ ማለት ነው። ከዛ ውጭ ደግሞ ያው ዋጋቸው እንዲጋነን ማድረግም ትልቅ ድርሻ ያላቸው ክለቦች የሆነ ተጫዋች መሸጥ በሚፈልጉበት ሰዓት ላይ በማጫረት እገሌ ይፈልገዋል እገሌ ይፈልገዋል፣ የተለያዩ ክለቦችን ስም በመጥራት የተጫዋቹን ዋጋ ማጋነን ነው። ከዛ በተጨማሪ ደግሞ አዲስ በቅርብ ጊዜ ደግሞ የመጣው ነገር ምንድነው? የፕሪሚየር ሊጉ ከፕሮፊት ኤንድ ሰስቴናቢሊቲ ሩል አንጻር የፋይናንስ ህግ አውጥቷል። እና የክለቦችን የተለየ ሚስጥር የፋይናንስ ህጋቸውን ወይም ደግሞ ቅጣት ይጣልባቸዋል ተብሎ የሚታሰቡ ክለቦችን ሚስጥራቸውን በማውጣት ያንን ደካማ ጎን በመጥቀም ሌሎች ክለቡ በመጠቀም ሌሎች ክለቦች ተጫዋቾቻቸውን እንዲያዘዋውሩ ማድረግ ነው። ለምሳሌ ያኩባ ሚንቴን ከኒውካሰል ወደ ብራይተን የሄደበት መንገድ ይሄ ነው። ሰኔ ሰላሳ ከመጠናቀቁ በፊት ክለቦች ጤናማ የሆነ የፋይናንስ መዝገብ መያዝ አለባቸው እና ያንን የፋይናንስ መዝገብ ያላሟሉ ክለቦች በቀጣይ ዓመት ቅጣት ይጣልባቸዋል ስለዚህ ሳይወዱ በግዱ በግዳቸው እጃቸው ላይ ያሉትን ተጫዋቾች እንዲሸጡ ይገደዳሉ ማለት ነው እና በዚህ ማሳያ ደግሞ ያኩባ ሚንቴ ይሆናል ማለት ነው ከኒውካስል ወደ ብራይተን ሄደበት ማለት ነው እንግዲህ ቤተሰቦቻችን ይህንን ከተመለከትን ማለት ነው ከክለባችን ጋር በተያያዘ አጠቃላይ በዚህ ክረምት የዝውውር ወቅት ላይ ማለት ነው የአርሰናልን የዝውውር እውነቶች ምን ይመስላሉ የሚለውን እንመለከታለን ማለት ነው። ክለባችን ካለው የፋይናንስ አቅም፣ በክለባችን ምን ያህል ይፈለጋሉ፣ በተጨማሪም ደግሞ ተጫዋቾቹ ባሉበት ክለብ አሁን በሚገኙበት ክለብ ያላቸው እጣ ፈንታ ምን ይመስላል፣ ከዛም ደግሞ በክለባችን የማይፈለጉ ተጫዋቾች ወይም ክለባችን ለቀው ይሄዳሉ ብለን የምናስባቸው ተጫዋቾች የመልቀቅ ዕድላቸው ምን ያህል ይመስላል የሚለውን ከተለያዩ የመረጃ ምንጮች ያገኘናቸውን ተአማኒ መረጃዎች ለእናንተ ልናጋራ እዚህ ተገኝተናል ማለት ነው። ቤተሰቦቻችን አብራችሁን ለተወሰነ ደቂቃ እንድትቆዩ በአክብሮት እጋብዛችኋለሁ። በነገራችን ላይ ክለባችን በምልበት ሰዓት ላይ አንዳንድ ሰዎች አንተ እንዴት ክለባችን ትላለህ? ምን አውጥተህበት ምናምን እና ሁል ጊዜ የምንናገረው ነገር አለ አርሰናል ከክለብ በላይ ነው ብለን ነው የምናስበው እና ያለን ቅርበትም ለመግለጽ ነው ክለባችን እያልን የምናወራው እና ያንን ከግምት ውስጥ እንድታስገቡ በአክብሮት እጋብዛለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉም በአክብሮት ጠይቃችኋለሁ። የምንሰጣችሁ ነገር ከተመቻችሁ ማለት ነው። እንግዲህ እንደሚታወቀው በክለባችን በመጀመሪያ ደረጃ በከፍተኛ ሁኔታ መጠናከር አለበት የተባለው ዲፓርትመንት የአጥቂ ክፍሉ ነው። ምንም ጥያቄ የለውም። እንግዲህ የአጥቂ ክፍሉን በተመለከተ ከተለያዩ ተጫዋቾች ጋር ስማችን ሲነሳ ነበረ። እንግዲህ ያው በቤንጃሚን ሽሽኩ ሲባል ነበር፣ አሌክዛንደር ኢሳክ፣ ቪክቶር ኮሪ ሲባል ነበረ። በተለይ ቤንጃሚን ሽሽኩ ግራውንድ ወርክ የተሰራ በጣም ያለቀ በኤዱም ሆነ በጃሰን አይቶ ማለት ነው ያለቀ፣ ነገር ግን ደሞ አምና ሊመጣ ከጫፍ ደርሶ አዲስ ኮንትራክት ማራዘሙ በጣም የተሳሰበ ነገር ውስጥ የገባ ዝውውር ነው። ግን ልጁ ጥር ላይ አርሰናል ጠይቆ ነበረ እንዲመጣ፣ በአጋጣሚ ያው እነሱ ለሻምፒየንስ ሊግ እናልፋለን የሚል ግምት ስለነበራቸው ነበር ልጁ ሊሸጡት ፈቃደኛ አልነበሩም። አሁን ግን ያው ክረምት ላይ ይመጣል ሲባል ሲጠበቅ ነበረ። አርቴታም ይፈልገዋል የሚባል ነገር ነበር። አዲሱ ስፖርቲንግ ዳይሬክተራችን ከመጣ በኋላ ግን ሙሉ በሙሉ ትኩረታችን ወደ ቪክቶር ዮኮሬሽ ሆኗል ማለት ነው። እንግዲህ ቪክቶር ዮኮሬሽ ወደ ክለባችን የመምጣት ሂደቱ በከፍተኛ ደረጃ የሰፋና የተለያዩ ዜናዎችም ተጫዋቹም በግል ጥቅማጥቅም እንደተስማማ አርሰናልም ከክለቡ ከስፖርቲንግ ሊዝበን ጋር እንደተስማማ እየተነገረ ነው። እንግዲህ የቀድሞ ብራይተንና ና የኮቨንተሪ ስዊድናዊው አጥቂ ቪክቶር ዮኮሬሽ በስፖርቲንግ ሊዝበን እስከ 60 ሚሊዮን ፓውንድ የተገመተ ሲሆን አርሰናል በዚህ ክረምት ለዝውውር ከተመደበው ገንዘብ አንጻር በኢኮኖሚ አዋጭነቱ ሆነ በልምዱ ተፈላጊ አድርጎታል ማለት ነው። ቤንጃሚን ሺሽኮ፣ አሌክሳንደር ኢሳቅ የኮሬሽን መቃረብ ወደ አርሰናል የመምጣት ዜና መቃረብ ተከትሎ እምብዛም ስማቸው እየተነሳ አይደለም። እንግዲህ እንደተባ እንዳልኳቸው አንድራያ ቤርታ ነው በጣም ቪክቶሪያ ኮሬሽን ሊመጣ ትልቁን ተጽዕኖ እየፈጠረ ያለው እና ከዚህ ጋር እንግዲህ ምንድን ነው ሊሆን የሚችለው ደሞዙ ምን ይመስላል? የገንዘብ አከፋፈል ሂደት ውስጥ ስፖርቲንግ ሊዝበን በጣም በአነሰ ዋጋ መሸጥም ይፈልጋሉ የሚል ነገር አለ። ገንዘቡን ይፈልጉታል የሚባል ነገር ነው ያለውና የእሱን ገንዘብ በሌሎች ተጫዋቾች ላይ መዋል ይፈልጋሉ። አርሰናል ገንዘቡን በተለያየ በጊዜ ከፋፍለው በኢንስቶልመንት ማለት ነው ከፋፍለው ለመክፈል እቅድ እንዳላቸው ነው። እንግዲህ ስፖርቲንግ ሊዝበንም ተስማምቷል የሚሉ ነገሮች አሉ። ይሄ አብዛኛው መረጃ እየወጣ ያለው መቀመጫቸውን ፖርቹጋል ካደረጉ ጋዜጠኞች ነው ማለት ነውና የቪክቶር ኮሬሽ የአጥቂ ዲፓርትመንታችን የቪክቶር ኮሬሽ እንግዲህ የተረጋገጠ ነው የሚመስለው ማለት ነው። ሌላኛው እንግዲህ ያው በግራ መስመር የአጥቂና የማጥቃት ባህሪ ያላቸው አማካዮች በተመለከቱ የተለያዩ ተጫዋቾች ስማቸው ተነስቷል። አዲሱ ስም እየተነሳ ያለ ብራዚል የ ብራዚላዊው የሪያል ማድሪድ አጥቂ በጣም ጎበዝ ነው፣ በጣም ነው የምወደው። በነገራቸው ላይ ሮድሪጎ እንደገና የዶርቱ የዶርትሙንዱ ጂሚ ጊተንስ፣ የኤሲ ሚላኑ ራፋኤል ሊያኦ፣ የቢልባኦ ኒኮ ዊሊያምስ፣ የሌስተር ሲቲ ቢላል ኤልካኑሲ እና የክሪስታል ፓላሱ ኤብሬች ኢዜ በዚህ በአጥቂ ዲፓርትመንት በግራ መስመርም ከአጥቂ ጀርባን በሚለው ቦታ ላይ ስማቸው በብዛት እየተነሱ ያሉ ተጫዋቾች ናቸው። አሁን እንደሚታየው ነገር ከሆነ በጣም የተረጋገጠ ኢንፎርማል ጥያቄ ጠየቀ እየተባለ ያለው ሮድሪጎን በተመለከተ ነው። እንግዲህ ትናንትና እና ምን በተደጋጋሚ ስለነበረ ሮድሪጎ ሪያል ማድሪድ መጫወት አይፈልግም፣ የተገፋ አይነት ስሜት ሰምቶታል እና ተጫዋቹ መውጣት ይፈልጋል ነው። ነገር ግን አርባምስት ሚሊዮን ዩሮ የገዙትን ተጫዋች እነሱ እየጠሩ ያሉት እስከ መቶ ሚሊዮን ዩሮ ነው። ሪያል ማድሪድን ታውቋታላችሁ። ከሌሎች ክለቦች ተጫዋቾችን በነፃ ማምጣት፣ እሱ ያሉትን ተጫዋቾች ደግሞ አስወድዶ መሸጥ ነው። አርሰናል ይህንን ዝውውር ምን ያህል የድረስ ይሄድበታል የሚለውን ነገር አይታወቅም። ነገር ግን ኢንፎርማል በሆነ መልኩ ጥያቄ አቅርበዋል። ተጨዋች የሚለው ኢንፎርማል ማለት ምንድን ነው? የዝውውር ዋና የዝውውር ሂደት ከመጀመሩ በፊት የተጫዋቹ የደሞዝ ፍላጎት፣ ተጫዋቹ የመልቀቅ ፍላጎት፣ ክለቡ ምን ያህል ይፈልጋል፣ ኤጀንትስ ምን ያህል ክፍያ ይፈልጋል፣ እነዚህ ሁሉ ነገር የኢኮኖሚ አዋጭነት ጥናት የኮስት ቤኔፊት አናሊሲስ ተሰርቶ ነው ተጫዋቹ ክለቡ በይፋ የዝውውር ጥያቄ የሚያቀርበውና ሮድሪጎን በተመለከተ ኢንፎርማል በሆነ መልኩ ነው የተጠየቀው። ጂሚ ጌተንስን በተመለከተ ወደ እንግሊዝ መመለስ ይፈልጋል ነው። እንግሊዝ ይሄ ነው በነገራችን ላይ እና ማንቸስተር ሲቲ አካዳሚ ያደገ ልጅ ነው። ወደ እንግሊዝ መመለስ ይፈልጋል የሚል ነገር አለ። ዶርትሙንድ የሻምፒየንስ ሊግ ተሳትፎን ካረጋገጠ በኋላ ከ55 እስከ 60 ሚሊዮን ዩሮ አካባቢ የሚገመት ዋጋ አለው የሚል ነገር ነው ያለው እና ይህንን ጂሚ ጊተንስ በተመለከተ አርሰናል በይፋ ለዶርትሙንድ ጥያቄ አቅርቧል የሚል ነገር አለ፣ አላቀረበ የሚል ነገር አለ። አልተረጋገጠም ግን ይሄ ነው ራፌል ያው ምንም የቀረበ ጥያቄ የለም። አብዛኛው አርሰናል ደጋፊ የሚያነሳው የሚወደው ተጫዋች ነው ቢመጣ የሚል ማለት ነው። ግን አንዳንድ ጭምጭምታዎች እንደሚያሳዩት ከሆነ ኤሲ ሚላኖች እስከ 100 ሚሊየን ዩሮ አካባቢ ድረስ ይፈልጋሉ ነው። ኒኮ ሊያምስን በተመለከተ የመልቀቂያ ዋጋ የተቀመጠለት የመልቀቂያ ዋጋ በአንዴ እንዲከፈል የሚፈለግ ተጫዋች ነገር ግን ደግሞ በሳምንት በደሞዝ መልክ እየጠየቀ ያለው ጥያቄ ደግሞ በጣም የተጋነነ እስከ 400 ሺህ ፓውንድ ሳምንታዊ ደሞዝ ጠይቋል የሚል መረጃ ነው ያለው ቢላል ኤልካኑሲን በተመለከተ ይሄ የሌስተር ሲቲ አጥቂ ከገንክ ነው የገዙት፣ በጣም በርካሽ የገዙት እስከ 25 30 ሚሊዮን ፓውንድ አካባቢ ያወጣል ተብሎ ነው የሚታሰበው። የሌስተር ሲቲን መውረድ ተከትሎ ይሄ ተጫዋች ክለቡን መልቀቁ የተረጋገጠ ነው። አርሰናል ፈልጎታል እየተከታተለ ነው፣ ጥያቄ ጠይቋል የሚሉ ነገሮች ናቸው ያሉት። የዝውር መስኮቱ ሲከፈት ምናየው ነው። በእኛ ግንቦት 23 የዝውር መስኮቱ ይከፈታል። ሰኔ አንድ ከዛ ሰኔ 10 ይዘጋል ተብሎ ይታሰባል። ምክንያቱም ይሄ የሆነበት ዋናው ትልቁ ምክንያት የዓለም የክለቦች ሻምፒዮና በአሜሪካ ይካሄዳል ፊፋ የሚያዘጋጀው እና በዚህ ውድድር ላይ ለሚሳተፉ ክለቦች ማስፈረም ይፈልጓቸው ተጫዋቾች ካሉ ለነሱ አድቫንቲጅ ለመስጠት ተብሎ ነው የተከፈተውና በዛች አስር ቀን ውስጥ አርሰናል ዝውር ቀድሞ የሚጨርስባቸው ተጫዋቾች ካሉ አብረን የምንመለከተው ይሆናልና ከዛ ውስጥ አንዱ ቢላል ኤልካኑሲ ነው። ኤብሬቺዜን በተመለከተ የቀድሞ የአርሰናል አካዳሚ እዛው ነው ያደገው። እሱም ራሱ ኤብሬቺዜ እንግዲህ ያው 27ኛ ዓመቱ አካባቢ ነው ያለው እና ክሪስታል ፓላስ እስከ 65 ሚሊዮን ፓውንድ አካባቢ ይፈልግበታል ተብሎ የሚታሰብ ተጫዋች ነው። ይህም በተመለከተ እንግዲህ አርሰናል ይፋዊ ጥያቄ አልጠየቀም። ነገር ግን ክሪስታል ፓላስ የሚቀርቡ ጥያቄዎች ካሉ የማድመጥ ልጁን የመሸጥ ፍላጎት አለው ነው። ምክንያቱም ይታወቃሉ፣ እነዚህ ትንንሽ ክለቦች እንደዚህ አይነት ሱፐር ስታሮችን ተጫዋቾች በመሸጥ በሚያገኙት ገንዘብ አነስ ያለ ዋጋ በማውጣት ተጫዋቾችን በማምጣት ክለባቸውን የሚያጠናክሩት እና ከዛ አንጻር ኤብሪችዜም የዚህ እጣፋንታ ይኖረዋል ተብሎ የሚታሰብ ነው። ስለዚህ በአጥቂና በአማካይ ቦታ ላይ ያሉ ተጫዋቾች እንዳልኳችሁ እነዚህ ናቸው፣ ሮድሪጎ ጂሚ፣ ጊተንስ፣ ራፌል ሊያዮ፣ ኒኮ ዊሊያምስ፣ ቢላል ኤልካኖሲ እና ኤብሬችዜ ማለት ነው። የተለያየ ነገር ልናይ እንችላለን ምክንያቱም አንድራ ቤርታ ካለው ልምድ አንጻር ከዝውውር ዝውሩን ያቋድ እንዴት ኦፕሬት እንደሚደረግ አጠቃላይ ከኤጀንቶች ጋር ያለው ከተጫዋች ወኪሎች ጋር ማለት ነው፣ ከጋዜጠኞች ጋር አጠቃላይ ሚዲያውን ማኒፕሌት የሚያደርግበት መንገድ ራሱ በጣም ነው የሚገርም። ሚዲያውን የሚጠቀምበት ለራሱ ዓላማ የሚጠቀምበት መንገድ ራሱ በጣም የሚገርም ነው እና እነዚህ በዚህ ሰዓት አርሰናል በማጥቃት ዲፓርትመንት በግራ መስመርና በአማካይ ቦታ ላይ በአጥቂ አማካይ ቦታ ላይ ይፈልጋሉ የተባሉ ተጫዋቾች ናቸው። በተከላካይ ቦታ ላይ ሁለት ተጫዋቾች በተደጋጋሚ ስማቸው ሲነሳ የነበረው ያው ክርስቲያን ሙስኬራ የሚል ስም በቀደመም አጋርቻችሁ ነበረ አርሰናል የልጁን አንድ ዓመት ኮንትራት ነው የቀረው። ክለቡ ኮንትራት ማራዘሚያ ያቀርቦለታል የሚል ነገር አለ እና አርሰናል ይፈልገዋል የሚል ነገር አለ። በይበልጥ በጣም አሁን ሁለት ተጫዋቾች ስማቸው የተነሳ ነው። አንደኛው የአያክሱ የአረል ሀቶ ነው። ሁለተኛው ደግሞ የበርንማውዙ ዲን ሃይሰን ነው። ዲን ሃይሰንን በተመለከተ ሪያል ማድሪድ እየጨረሰ ነው የሚል መረጃ እየመጣ ነው እና እና አይ ቲንክ የአረል ሀቶን በተመለከተ ያው ሌላኛው ቲምበር ማለት ነው በግራ መስመር ሌላኛው ቲምበር ነው። እንግዲህ የዚንቼንኮና የቲረኒን መልቀቅ ተከትሎ አርሰናል ዴን ሃይሰንን ያስፈርማል ተብሎ ይታሰባል ማለት ነው። እንግዲህ እነዚህ ተጫዋቾች በክለቡ በቀጥታ ይፈልጋሉ፣ ክለቡ በቀጥታ ጥያቄ ያቀረበባቸው ወይም ደግሞ ታስቧል የሚሉ የተለያዩ መረጃዎች በተለያዩ ለክለቡ ቅርብ በሆኑ በጋዜጠኞችም በጣም እግር ኳስን በጣም የሚወዱና አርሰናልን በጣም የሚወዱ ግለሰቦች በተለያየ አካውንቶቻቸው በሶሻል ሚዲያ ፕላትፎርማቸው ይወጣሉ፣ እየወጡ ነው ማለት ነው። ትልቁ ቁም ነገር ቤተሰቦቻችን ማሰብ ያለባችሁ ነገር ከላይ በመግቢያ ምን እንዳልኩት፣ ክለባችን እነዚህን ተጫዋቾች ምን ያህል ይፈልጋቸዋል? ተጫዋቾቹስ ወደ አርሰናል ለመምጣት ምን ያህል ፍላጎት አላቸው? ክለባቸውስ ለመሸጥ ምን ያህል ዝግጁ ነው ዝግጁ ነው ወይ? በምን ያህል ዋጋ ይሸጣቸዋል የሚለው ነገር። ይሄን ነገር ደግሞ መሆን የመቻል እድል ወይም ፊዚብል የመሆኑ ነገሩ በፐርሰንት ሲገለጽ የሚለው ነው ማለት ነው፣ አጠቃላይ ነገር እና እነዚህን መረጃዎች ሳመጣላችሁ እነዚህ ተጫዋቾች ከአምሳ ፐርሰንት በላይ የመሆን እድላቸው የሰፋ ተብሎ የሚነሱ ስሞች ናቸው ማለት ነው። እንግዲህ ያው እኛ የአርሰናል ደጋፊዎች ይታወቃል፣ ከዝውውር ጋር በተያዘ መጥፎ ትዝታ ነው ያለን። በጣም በጣም በጣም መጥፎ ትዝታ ነው ያለን ሁላችንም በቶሎ በተዘጋ እስክንል ድረስ ማለት ነው። ዓለም ላይ ያሉ የተባሉ ተጫዋቾች እስኪ ሰለችን ድረስ ስማቸው ከአርሰናል ጋር እየተነሳ ይጠራል፣ ይመጣሉ፣ ይገባሉ፣ ለጥቂት ምናምን ሲባል ደርሰን እንትን እላለን እና ይሄ በጣም መጥፎ ትዝታችን ነው። አንዳንድ ግለሰቦችም አንዳንድ ደጋፊዎችም ትሉኛላችሁ ማሊያ ይዞ ካላየን አናምንም። ይሄ መብታችሁ ነው። በነገራችን ላይ የግል የማንኛውንም ሀሳብ ግለሰብ ሀሳብ መቃወም አልፈልግም እና መብታችሁ ነው፣ ትክክል ናችሁ። ካለን ትዝታ

አይፈረድባችሁም ሁላችንም እንደዚህ ብናስብ አይፈረድብንም። ነገር ግን አሁን አዲሱ ስፖርቲንግ ዳይሬክተራችን የአንድሪያ ቤርታ መምጣት እንደዚሁም ለሶስት ተከታታይ ዓመታት በተለያዩ ውድድሮች ለዋንጫ ደርሰን ለጥቂት ለዋንጫው መቅረታችን ወይም ዋንጫውን ሳናገኝ የቀረንባቸው ያመለጡን እድሎች ተከትሎ ማለት ነው የክለቡ ባለቤቶች የክሮንክ የቤተሰቦች ቡድኑ ለማጠናከር ዋነኛ ተግባር አድርገው እንደያዙት እየተነገረ ነው ማለት ነው። ያው ማሳያ የሚሆነው ቀድሞ ያለቁ ዝውውሮችን እያየን ነው ማለት ነው። የሚወጡ ተጫዋቾችን በግልጽ እየታወቁ ነው የሚገቡ ተጫዋቾችንም እያየን ነው። ለምሳሌ ማርቲን ዞሜንዲ ዝውውር እያየን ነው፣ ኦልሞስት ተጠናቋል ማለት ይቻላል። የዝውውር መስኮቱ ሲከፈት ያው የአርሰናል ንብረት ይሆናል ማለት ነው። የቪክቶር ሬኮሬሽን በጣም ተቃርቧል፣ በተመሳሳይ እንግዲህ የዮሃን ጋርሻ ማለት ነው። ከዚህ በተጨማሪም እንግዲህ ያው ቶሎ ዝውሮችን አጠናቅቆ ፕሪሲዝኑን በፍጥነት መጀመር ደግሞ የአርሰናል እቅድ ነው። ታስታውሳላችሁ አምና በጣም የሜሬኑ እና የ ካላፊዮሪ በጣም ሌት በሆነ መልኩ ሌት ሆኖ ነው ወደ ፕሪሲዝን የመጡትና አርቴታ ቶሎ ተጫዋቾቹ መተውለት ቁርጡን አውቆ ማለት ነው። ቁርጡን አውቆ የሚወጡትም የሚገቡትንም አውቆ ፕሪሲዝኑ መጀመር ይፈልጋል ማለት ነው። ቶሎ ከተጫዋቹ ከክለቡ ጋር እንዲዋሃዱ ማለት ነው። ይለቃሉ የተባሉ ተጫዋቾች በጣም የተረጋገጠው የጆርጂኒዮ የቴሬኒና የሙኑ ታቫሪዝ፣ ሙኑ ታቫሪዝ እንግዲህ ላዚዮ ስንወስደው በግዴታ ነው። ላዚዮ ሲሄድ ማለት ነው በግዴታ በውሰት የሽያጭ ሂደት ነው ሄደው እና ያው እስከ ሀያ አምስት ፐርሰንት አካባቢ አርሰናል ከዚህ በኋላ ላዚዮ የሚሸጠው ከሆነ በተወሰነ መልኩ ፐርሰንት ገንዘብ ያገኛል እንጂ በ5 ሚሊዮን ኦር በ6 ሚሊዮን ዩሮ ነው ሄደው። በጣም ዝቅተኛ ዋጋ በሆነ ነው ሄደው። በጣም ያሳፍራል። ያው የኤዶ አግሪመንት መንገድ ነው፣ ግን ኑ ታባሬዝ ቲሬኒ እና ጆርጂኖ የተረጋገጠ ነው። ቲሬኒ ወደ ሴልቲክ ይሄዳል። ጆርጂኖ ደግሞ ፍላሚንጎ ጨርሷል የሚነገር አለ። ከዛ ውጭ ግን ፖርቶ ያለው ፋቢዮ ቬራ፣ ሲቪ ያለው ሳምቢ ሎኮንጋ፣ ሬስ ነርሰን ወደ አርሰናል ተመልሷል፣ ሳውፖሎ ያለው ማርኪኔስ እና እዛው አርሰናል ቤት ውስጥ ያለው ደግሞ ዚንቼንኮ በሽያጭ ክለቡን ይለቃሉ የሚሉ መረጃዎች በስፋት እየወጡ ያሉ ናቸው። እነዚህ መረጃዎች የቅርብ ሰዓታት ናቸው ቤተሰቦቻችን፣ ይህም ፕሮግራም እየሰራን ባለንበት ሰዓት ማለት ነው። እና እነዚህ ተጫዋቾች አርሰናል በሽያጭ ይለቃቸዋል የተባሉና የተወሰነ ገንዘብ ያገኝባቸዋል የተባሉ ናቸው። እዚህ ጋር እንግዲህ ጃኮብ ኪዮርን መጨመር እንችላለን። ያው በውሰት ያመጣናቸውን ናቸውን ራይም ስተርሊንግና እኔቱ መመለሳቸው የማይቀር ጉዳይ ነው። እዚህ ጋር ማርኪነስን መጨመር እንችላለን። ይቅርታ፣ ጃኮብ ኪዮርን መጨመር እንችላለን፣ በሽያጩ ላይ ማለት ነው። አርሰናል ያው ሊያቆየው ፍላጎት አለው። እሱ ደግሞ በቂ መጫወቻ ጊዜ ያላገኙ ብሎ የሚል ፍላጎት አለው። ብዙ ነገሮች ይመጣሉ። የአራላቶን የምናመጣው ከሆነ የአራላቶ በግራ በኩል የተከላካይ ቦታ መጫወት ይችላል። የግራ መስመር ተከላካይ መሆኑ መጫወት ይችላል። ሪካርዶ ካላፊዮሪም በጋብሬል ማጋሪሽ ቦታ መጫወት ይችላል። አዘ ሴም ታይም ደግሞ በ ግራ ፉልባክ መሆኑን ሲጫወት አይተናል ማለት ነው። እና እነዚህን አማራጮችን አርሰናል የሚጠቀም ከሆነና ጃኮብ ኪዮርል ሽጬ ገንዘብ ማግኘት አለብኝ ካለ ጃኮብ ኪዮርል ሽያጭ ይቀርባል ማለት ነው። ጋብሪኤል ማርቲኔሊና ሊያንድሮ ትሩሳድን በተመለከተ ሊያንድሮ ትሩሳር አዲስ ኮንትራክት ይቀርቦለታል። ያው በተደጋጋሚ ያወራነው ነገር ነው። ጋብሪኤል ማርቲኔሊ ደግሞ በአርሰናል በጣም በጣም በጣም የሚፈልግ ተጫዋች እንደሆነ ነው የተነገረ ያለውና እነዚህ ተጫዋቾች ክለቡን የመልቀቅ ሂደታቸው በተለይ ሊያንድሮ ትሩሳርና ጋብሪኤል ማርቲኔሊ ፍጹም የማይሆን ነገር ነው የሚመስለው። አርቴታም እንዲለቁበት አይፈልጉም። ጃኮብ ኪዮር በኦፕሽናል ወይም በአማራጭ እንደያዘው። በተረፈ ግን ፋቢዮ ቬራ፣ ሳምቢ ሎኮንጋ፣ ራይስ ኔልሰን፣ ማርኪነስ እና ዚቼንኮ ክለቡን ይለቃሉ ተብሎ የታሰቡ ተጫዋቾች ናቸው። በአጠቃላይ በዚህ ክረምት ክለባችን እስከ ሁለት መቶ ሚሊዮን ፓውንድ በዝውውር ሊያወጣ ይችላል ተብሎ ይታሰባል። አለው ተብሎ የሚታሰብ ገንዘብ አለ። አምና ከተጫዋች ሽያጭ ያገኘናቸው ገንዘቦች ከስሚዝ ሮ፣ ከኤዲ ኒኪታ፣ ከአሮ ራምስዴል ያገኘናቸው ገንዘቦች አሉ እና እነዛን ገንዘቦች እንደገና ደግሞ በዚህ ክረም ትሸጣቸዋለን ብለን ያሰብናቸው ተጫዋቾች ገንዘብ አዝ ሴምታይም ደግሞ ክለቡ የሚመደበው ገንዘብ አለ። ከአጠቃላይ ከሻምፒየንስ ሊግ ከተለያዩ ውድድሮች በሽልማት ያገኘናቸውን ገንዘቦች ተጨምሮ ማለት ነው እና አርሰናል እስከ ሁለት መቶ ሚሊዮን ፓውንድ አካባቢ ገንዘብ ያገኛል ለዝውውር ይኖረዋል ተብሎ ይታሰባል። አንዳንድ መረጃዎች እስከ ሶስት መቶ ሚሊዮን ፓውንድ የሚሉ አሉ፣ ማረጋገጥ አይቻልም። ያው እዚህ ላይ እንግዲህ የተጫዋቾች የዝውውር ሂሳብ አለ፣ የደሞዝ አለ፣ የኤጀንቶች የሚከፈል አለ። እነዚህ ሁሉ ታሳቢ ተደርጎ ነው እንግዲህ የዝውውር ሂሳብ ሲሰራ ማለት ነው። እንግዲህ እንደሚሸጡ ተጫዋቾችም ሆነ እንደ ተጨማሪ ገንዘቦችም እንደሚኖሩ እንግዲህ እንደሚሸጡ ተጫዋቾች ስላችሁ ያው እንዳልካችሁ ነው። እነዚህ እነዚህን ኮተሽተው የሚገኙ ገንዘቦች አጠቃላይ እዚህ ላይ ይመደባል ማለት ነው። በነገራችን ላይ ከአካዳሚ የሚሸጣቸው ተጫዋቾች እንደ ፒዩር ፕሮፊት ስለሚቆጠር የኒኪታ እና የስሚዝሮ እንዲሁም ሬስ ኔልሰንን ሲሸጥ የምናገኘው ገንዘብ ራሱን የቻለ በዝውውር ሂደታችን ላይ ትልቅ አስተዋጽኦ ይኖረዋል ተብሎ ይታሰባል ማለት ነው። በተጨማሪም እንግዲህ ሌሎች ገንዘቦች የሚያስፈልጉ ከሆነ የክሮንኬ ቤተሰቦች ከዚህ በፊት ለክለቡ እንዳደረጉት በዝቅተኛ ሆለን ማለትም፣ አዲሱ ህግ ያው የፕሮፊትን ሰስተይናብሊቲ ሩል በፋይናንስ ህጉ እንዲሰላ ተደርጓል። ባለቤቶች የሚያበድሩት ገንዘብ ለክለቦቻቸው ማለት ነው። በዛ መልኩ እንግዲህ የተወሰነ ገንዘብ ያበድራሉ ተብሎ ይታሰባል ማለት ነው። አሁን ትልቁ ነገር እየሆነ ያለው ምንድን ነው? ያው አርሰናል የሚያናገራቸው ተጫዋቾች ሁለት አይነት ተጫዋቾች ናቸው በገበያ ላይ አንደኛው የመልቀቂያ ዋጋ የተለጠፈባቸው ናቸው አና ሰዎች ደግሞ በድርድር የሚሸጡ ናቸው። የመልቀቂያ ዋጋ የተለጠፈባቸው ተጫዋቾችን ምንድን ነው ልናደርግ የምንችለው? ልክ እንደ ማርቲን ዙበሜንዲ አጠቃላይ የመልቀቂያ ዋጋው ስድሳ ሚሊዮን ዩሮ ቢሆንም አርሰናል በተወሰነ መልኩ ገንዘብ በመጨመር ከሪያል ሶሲዳር ጋር በመስማማት በጊዜ በተከፋፈለ የአከፋፈል ሁኔታ ገንዘቡ ቀስ በቀስ በመክፈል መጨረስ አንደኛው እቅር ነው። ሁለተኛው ደግሞ ልክ አትሌቲኮ ቢልባኦ በ ኒኮሊያምስ ላይ እንደሚለው በአጠቃላይ ቀጥታ ሙሉ በሙሉ ገንዘቡ ይከፈለኝ የሚል አይነት ነገር ማለት ነው። ያው መልቀቂያ ዋጋ ስንል ማለት ነው። ሁለተኛው ደግሞ ድርድር ነው። ልክ ሮድሪጎ እንዳለው ዋጋ አይነት ማለት ነው እና በዚህ አይነት መልኩ አርሰናል በሚደራደርበት ሰዓት ላይ የሚወጣው ወጪም የሚኖረውም ገንዘብ የዋዥ ቃል ፍላክት ያደርጋል ማለት በዚህ ውስጥ ነው የሚዋለለው ማለት ነው እና ይህን ታሳቢ ይሆናል ማለት ነው። በአጠቃላይ ግን አሁን የአርሰናል የዚህ የክረምት የዝውውር ሂደት ከሆነ ጊዜ በኋላ አርሰናል በቀጣይ ሲዝን ተጫዋቾችን እንደ ልብ ላይ ያዘዋውር እንደሚችል ከግምት ውስጥ ማስገባት አለብን። ትልቁ ዝውውር ተብሎ ነው የሚታሰበው የአርሰናል የስኳድ እድሜ አጠቃላይ ወደ 26 ደርሰዋል። ስለዚህ በዚህ ስኳድ ሁለት ዓመት ሶስት ዓመት ክለቡ የመቆየት እቅድ እንዳለው ነው የተነገረ ያለው እና ከዚህ ጋር ተያይዞ እንግዲህ ቀጣዮቹ ከዚህ ዝውውር በኋላ የሚመጡት ቀጣይ ዝውውሮች በጣም ጸጥ ያሉ ይሆናሉ ተብሎ ነው የሚታሰበው ማለት ነው። እና ይሄ ክረምት ትልቅ የቡድን ግንባታ የሚደረግበት ጊዜ ነው፣ የቡድኑ ጥራቱንም ጥልቀቱንም የሚጨመርበት ማለት ነው። ቤተሰቦቻችን ስለዚህ ይህንን ከግምት ውስጥ ማስገባት አለብን ማለት ነው። በተጨማሪም በአርሰናል ቤት ውስጥ ትልቁ ነገር እንግዲህ ያሉትን ተጫዋቾች ማቆየት ነው የቅድሚያ ቅድሚያ የተሰጠው ማለት ነው የቶማስ ፓርቲ፣ የዊሊያም ሳሊባ፣ የቡካዮ ሳካ፣ የኤታን ንዋኔሪ፣ የማይልስ ሉዊስ ስኬሊ እና የሊያንድሮ ትሮሳር እንዲሁም ደግሞ የጋብሪኤል ማጋሪሽን የኮንትራት ማራዘም በተመለከተ በጣም ብዙ ስራ እንደተሰራ ነው የተነገረ ያለው። አብዛኞቹ ተጫዋቾች ኮንትራታቸውን ለማራዘም ደስተኛ እንደሆኑ፣ ፈቃደኛ እንደሆኑ፣ ፎርማል ውይይት እንደተጀመረ፣ ኮንትራታቸውን ያራዘሙ ተጫዋቾች እንዳሉ፣ በጣም ፖዚቲቭ የሆነ በጣም ጤናማ በሆነ መልኩ ድርድር እየተከናወነ እያለ ብዙ ነገር እንደተነገረ ነው እየተነገረ ነው ያለው። ቶማስ ፓርቴ ትልቅ መቶችን አልቀበልም ብሎ ነው በአርሰናል ቤት ውስጥ ለመቆየት እንግዲህ ተስማምቷል የሚሉ መረጃዎችም ይወጡ በዚህ ሰዓት ማለት ነው። እና ይሄም ትልቅ ስራ እየተሰራ እንደሆነ መናገር እፈልጋሉ ማለት ነው። በአጠቃላይ በአጠቃላይ አሁን በአርሰናል ቤት ውስጥ ደጋፊው የሚፈልገውን ዋንጫ ሊያመጣ የሚችል ቡድን ለመገንባት የሚያስችል አጠቃላይ የዝውር ሂደት በዚህ ክረምት ይኖራል ተብሎ የሚታሰበው ማለት ነው። ስለዚህ እኛ የአርሰናል ደጋፊዎች በአጠቃላይ ስለ ክለባችን ከዝውውር ጋር በተያያዘ መረጃዎችን ስናዳምጥ ሆነ ከጓደኞቻችን ጋር ስናወራ እኛም ራሳችን የተለያዩ መረጃዎችን በምንሰጥበት ሰዓት ላይ እነዚህን ነገሮች ከግምት ውስጥ ያስገቡ እንዲሆኑ በአክብሮት ጠይቃለሁ። ምክንያቱም ይሄ ነው አሁን ያለው የዝውውር እውነት ማለት ነው። በአርሰናል ቤት ውስጥ ያለው የዝውውር እውነት ይሄ ነውና ይህንን ማለት ፈልጋለሁ። ቤተሰቦቻችን እንግዲህ ያው በሌሎች ፕሮግራሞቻችን ሰበር ዜናዎችን ይዘ መምጣታችን የማይቀር ጉዳይ ነው። ይህንን ብዬ እዚህ ጋር ልሰናበት። ከኔ ጋር ሰናብራችሁ በጣም በጣም ነው የማመሰግነው። አክባሪ ስትልኝ መልካም ጊዜ ሆነላችሁ።